በአማራ ምድር በአገዛዙ ጦርና በፋኖች መካከል የሚካሄደው ውጊያም አሁንም ተባብሶ ሲቀጥል፣ የብልጽግናው ከፍተኛ ወታደራዊ መሪን ጨምሮ አንድ ካሶኒ መኪና ሙሉ ሰራዊትን በመደምሰስ የአማራ ፋኖ ኃይሎች ድል ማስመዝግባቸውንም አስታውቋል። ለመሆኑ በየት ከጠናነው ውጊያ የተካሄደው የሚለውና ስለተደመሰው ወታደራዊ መሪ መረጃዎችን አሰባስብናል በዝርዝር የምሰሙት ይሆናል። በጎንደር ቀጠና በተደረገ ትንቅንቅ የአማራ ፋኖሎች ዋናውን የኮሪደር መስመር በመቆጣጠር ውጊያ መክፈታቸው ሰምቷል። ተጨማሪውን ይዘናል፣ በስፋት ታደምጡታላችሁ። ትልቁ የመከላከያ ሰራዊት ማሰልጠኛ ወታደራዊ ካምፕ የሆነው የብርሸለቁ ላይ በአማራ ፋኖሎች ከባድ ጥቃት መፈጸሙ ሲሰማም፣ ይህን ተከትሎም ዛሬ እርፋዱን በተለይም በጎጃም ቀጠና በርካታ ተዋጊ ጀቶች እያንሻበቡ መሆናቸውን የአካባቢ ምንጮች ለሰንሰለት ሚዲያ ገልጿል። በዚህ ዙሪያም አስቸኳይ የጥንቃቄ መልእክትን አካተን መረጃውን ይዘናል፣ በስፋት ወደ እናንተም ይደርሳል። ሰላም ጤና ይስጥልን ክብራን ቤተሰቦች እንደምን ቆያችሁ? ይህ ሰንሰለት ሚዲያ ነው። ሰንሰለት ሚዲያ አስቸኳይና ወሳኝ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል ባርስቱ ያስደመጥናችሁ ዜናዎች እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክና ሽር ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም በቅድሚያም አስቸኳይ ጥንቃቄ መልእክት፣ አገዛዙ ትናንት ምሽት አራት ሰዓት ላይ በርካታ የጦር ጀት ወደ ምዕራብ ጎጃም ባሉ ቀጠናዎች ለማሰማራ ትእዛዝ መስጠቱን ምንጮች አረጋግጠዋል። በተለይ ሜቴዎሮስ እዝ በተቆጣጠራቸው ቀጠናዎች ከደንበጫም እስከ ባህር ዳር ባሉ አካባቢዎች ጥቃቱ ከዛሬ ማለትም ህዳር 8 ቀን 2018 ዓ.ም ከንጋስ ጀምሮ ሊፈጸም ስለሚችል በቀጠናው የሚገኝ የፋኑ ጦር አስፈላጊውን ጥንቃቄ እንዲያደርግ መረጃው ለሁሉም ይዳረስ ሲሉም ምንጮች ለሚዲያችን አድርሰዋል። ክቡራን ቤተሰቦች መረጃም ለሁሉ ይደርስ ዘንድ ሼር በማድረግ እንድትተባበሩን በትህትና እንጠይቃለን። የአማራ ፋኖ በአማራ ክልል በሁሉም ጠቅላይ ግዛቶች በጦር ሜዳ እያገኛቸው ያሉትን ወደፊት መረማመጃ በማድረግ ትግሉን እያጠናከረና አድማሱን እያሰፋም ቀጥሏል። የብልጽግናው አገዛዝ በበኩሉ በብሪት ተወጥሮ በከፈተውና እስካሁን ድረስ እያደረገ ባለው ጦርነት ከፍተኛ ሽንፈትን እያስተናገደ ሲሆን ቦሎ ቤት አማራ ከመቄት ወደ አግሪት በመኪና ተጭኖ ሲንቀሳቀስ በነበረም የብልጽግና የጦር ጦር ሰራዊትና በአማራ ፋኖ ኃይሎች መካከል በተደረገው ውጊያም የብልጽ ግና ጥመሪ ጦር ሰራዊት ጥቃት ማስተናገዱን ተነገረው። ውጊያው ተጀምረው ትላንት ምሽቱን መሆኑ ሲነገርም የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና የሚልክዝ የደጋው መብረቅ ኮር ያንሻ ክፍለ ጦር አመሻሽ ላይ ባደረገው የደፍታ ጥቃትም በአንድ ካሶኒ ተጭኖ ሲንቀሳቀስ የነበረ የብልጽግና ግና ሰራዊትን ወደ አመድነት ቀይሮታል ሲሉም የአካባቢው ምንጮች ገልጸዋል ተገልጿል። በደፈጣ ጥቃቱም ከ10 በላይ ሞትና ከ18 በላይ የሚሆኑ ደግሞ ከባድ ቁስለኛ ማድረግ መቻሉን ከቦታው የደረሱ መረጃዎች አመላክታሉ። ሆኖም በቀጠናው ትናንት ጀምሮ ወደ ውጊያ ተስፋፍቶ ከትሎ ዛሬው ውጊያው የተደረገ ሲሆን ዛሬ ድፋዱ በተደረጋ ወደ ውጊያ አንድ የብልጽግና ወታደራዊ አመራሩን ጀምሮ በርካቶች መቄትና ከይብ ላይ ተደምሰዋል ሲሉም ምንጮች ገልጸዋል። በተመሳሳይ በሸዋ ቀጠና ትናንት ምሽት በተደረገ ውጊያ የፋኖ ኃይሎች ድል ማስመዝገባቸው ታውቋል። እንደ ምንጮች ገለጻ ከሆነም የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ከተና ያሳምነው እዝ እየከስ ኮርሰር የሚገኘው የነብልባሉ ክፍለ ጦር የፋኑ አባላቶች ናቸው ድልን ያስመዘገቡትም ተብሏል። ውጊያው የተደረገው በአሳም ነው እዝ በነብልባል ክፍለ ጦርና በአገዛዙ 104ኛው ክፍለ ጦር የኮማንዶ ኃይሎች መካከል ሲሆን በውጊያው በርካታ ያገዙ ኃይሎች መደምሳቸውና መቁሰላቸው እንዲሁም መማረካቸውን ይሰማው ምንጮች መነገሩ መረጃ መሰረትም ያገዛዙ የኮማንዶ ኃይሎች እርምጃ የተወሰደባቸው ከምንጃር ሸንኮራ ወደ ወደ በረዳሬሽን አድርሰው ሲመለሱ ነው ያሉ ሲሆን ነብልባል ክፍለ ጦር ጄኔራል ተፈራማሙ ብርጌድ የናዶ ሻለቃም የፋኑ አባላት አሮጌው ምንጃር ተብሎ በሚጠራው አካባቢ በወሰደው መብረቃዊና ከፍተኛ የሆነ የቦምብ ጥቃት ከፍተኛ የሆነ የሰውና የንብረት ኪሳራ በአገዛዙ ላይ ደርሶበታል የተባሉም በዚህ ጥቃት የተደናገጠውና ከጥቃት ያመለጠው የብልጽግና ጦር ሰራዊትም በእጁ ላይ ያገኘውን ከቀላል እስከ ከባድ መሳሪያ በመጠቀም ጥቃቱን ለመቀልበስ ሞክሮ የነበር ቢሆንም አልቻለም ተብሏል። በቀጠናው ከገባውና ከተሳፈረበት ከአስሩ መኪና ሁለቱን ከነ ሰራዊቱም ከጥቅም ውጭ በማድረግም የፋኖሎች ድል ተቀዳጅቶም በሰላም ወደ ቀጠናቸው መመላሳቸውንም ይፋ አድርገዋል። በሌላ በኩል የአማራ ፋኖ ብሔራዊ ኃይሎች በጎንደር ቀጠና ውጊያ ያደረጉ ሲሆን ኢትዮጵያ ከሱዳን ጋር የምትዋሰንበት ዋናው ኮሪደር መያዛቸውም ተረጋግጧል። ሰሞኑን የብልጽግና ኃይሎች ኮሪደሩን ለማስለቀቅ በሚል በጎንደር ቀጠና ከፍተኛ ኃይል በማስገባት ከባድ ውጊያ ከፍተው የሰነበቱ ቢሆንም የፋኖ ኃይሎች ባደረጉት ጠንካራ መከላከልና ማጥቃት እቅዳቸውን አክሽፈው ወጥተዋል የተባሉም ይህ የመተማው የሰሞኑ ጦርነት ዓለም አቀፍ የብዙሃን መገናኛዎችን ቀልብ እየሳበ ሲሆን፣ በዚህ ጦርነት በርካታ የመከላከያ ሰራዊት አባላት በፋኖ መማረካቸውም እየተነገረ ነው ኢኮኖሚ ኮሪዶር ለማስለቀቅና ለመያዝ በቀጠናው እየገባ ያለው የብልጽግና የጦር ሰራዊት እየቀመሰም እንደተመለሰ ነው የመረጃው ምንጮች ከስፍራው ያደረሱትም በሌላ በኩል ትልቁ የመከላከያ ሰራዊት ማሰልጠኛና ወታደራዊ ካምፕ የሆነው ብርሸለቆም በአማራ ፋኑ ኃይሎች ከባድ ጥቃት እንደተፈጸመበት ተሰምቷል። ሰሞኑን አብይ አህመድ ከኦሮሚያና ከተለያዩ ከተሞች አፍሶም ያከማቸበትን ስፍራ የተመለከቱት የፋኑ ኃይሎች ታላቁ የብርሸለቆ ላይ ጥቃት ማድረሳቸው እየተነገረ ይገኛል። እንደ ምንጮች ገለጻ ከሆነም ትናንት ህዳር ሰባት ቀን 2018 ዓመተ ምህረት በሞርተር ተፈጽመዋል በተባለው ጥቃት ብዙዎች መጎደታቸው ተረጋግጧል። በሌላ መረጃችን ህወሓት አዲስ ያደረጀው ታጣቂ ኃይል ዳግም ማመፁ ተሰምቷል። ከፌዴራል መንግስቱ ጋር ከፍተኛ ውጥረት ውስጥ የገባው ህወሓት በየጊዜው አዲስ ኃይል እያሰለጠነ ባለበት በዚህ አጋጣሚ በካምፕ ያስቀመጠው ተዋጊ ኃይሉና አንድ ወር በፊት ከደሞዝና ጥቅማጥቅም በተያያዘ ተቃውሞ ያሰመው የህወሓት ኃይል በኢትዮ ኤርትራ ድንበር አቅራቢያ ነው ዳግም ማመፁ የተሰማው። አመፁም ከህዳር አራት ቀን 2018 ዓ.ም የተጀመረ ሲሆን በኢትዮ ኤርትራ ድንበር አቅራቢያ በምትገኘው አዲግራት ከተማ የህወሓት አርሚ 15 አባላት በአደባባይ ተቃውሞ እያሰሙ ነው ተብሏል። በአዲግራት ከተማ በሰልፍ ተቃውሞ አሰምቷል የተባለው የህወሓት ታጣቂ ኃይል ያነሳቸው ጥያቄዎች የብልጽግናው ኃይል ከትግራይ ክልል እንዲወጣም የሚቃወሙ ጭምር ናቸው። ከአንድ ወር በፊት የተቀሰቀሰው የህወሓት ታጣቂዎች ተቃውሞም መነሻው የደሞዝና ና የጥቅማ ጥቅም የነበረ ቢሆንም በሂደት ወደ ጦርነት ተቃውሞ የመሸጋገር አዝማሚያም እንዳሳየም ይታወቃል። በሰሞኑ የአዲግራት ተቃውሞ ላይ ታጣቂዎች ካሰሟቸው መፈክሮች መካከልም የትግራይ ማንነት ይከበር፣ ምርጫችን ሰላም ነው፣ የብልጽግናው ኃይል ክልሉን ለቅቆ ይውጣም፣ የመኖሪያ ቤት እንጂ የምንቀበርበት ቤት አንፈልግ የሚምሉት ይገኙበታል። የህዋት ታጣቂዎች ከካምፕ ወጣው ተቃውሞ ማሰማት ጀምሮት ከአንድ ወር በፊት ጥቅምት 3 ቀን 2018 ዓ.ም ምረት እንደነበር የሚታወሳል። በክልል ዋና ከተማ መቀሌ የተጀመረው ተቃውሞም ወደ ተለያዩ የትግራይ አካባቢ ተስፋፍቶ እንደነበር የሚታወስ ሲሆን አዲግራት ከተማ ባንድ ወር ልዩነት ለሁለተኛ ጊዜ ነው የታጣቂዎች ተቃውሞ ያስተናገደችው ተብሏል። ቀደም ባለው የታጣቂዎች ተቃውሞም ከአዲግራት መቀሌ ዋና መንገድ ተዘግቶ እንቅስቃሴ መስተጓጉል የሚታወስ ሲሆን ህዋት ከኤርትራ ጋር የጀመረውን ጽምዶ የተሰኘም ጥምረት የሚያሳልጥበት አዲግራት ከተማም ተዋጊዎቹ ማመጻቸው የተደገሰውን ጦርነት ሊያስቀር ይችላል የሚል ተስፋም ያላቸው ወገኖች እንዳሉም ተዘግቧል። የተከበራችሁ ቤተሰቦች ከሰንሰለት ሚዲያ ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማ እስከምንገናኝ በእያላችሁበት የዓለም ጫፍ በሰላም ቆዩኝ።